በስማሙ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያት ገፍቷት ነበርና እርሱ በስጋው ጠንካራ በስራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ ያንጋጠጠ፣ ፀሐይ ሆይ፣ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ፣ ራስህን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል፣ ያዩታል እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስትሮስን አገኘው። አባ ኤስትሮስን ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድ ወደ አንተ መጣሁ አለው አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው እርሱም ተቀብሎ ሃይማኖትን አስተማረው እንዲህም አለው ታግሰ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ ሰይጣንም ቀድሞ ሲሰራው በነበረ በመብልና በመጠጡ በዝሙቱ የሚዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባይ ስትሮስ ሲነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያንን መነኮሳት አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር፤ ውሃው ከእነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብተ ለብልቦ እንደ እንደደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርን ትዕግስቱን አይቶ ከደውየው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስንም ጸጋ አደረበት። ወደ እርሱም አምስት መቶ ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሸሽና ሊሸሙት መረጡት። በቤተ መቅደስም በሊቀ ጵጵስና በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም ይህንን ጠቋራ ለምን አመጣችሁት ከዚህ አውጡት አላቸው። እርሱም መልክ የከፋ ጠቋራ ሆይ መልካም አደረጉብ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ስናሾመው እንዲህም አለው፣ ሙሴ ሆይ እነሆ በውስጡም በውጭም ለመና ነጭ ሆነ። በአንዲት ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናም ዘንሞ ጉድጓዶቹን ሁሉ መላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ ብለው ነበር። በቸርነቱም ዝናምን ልኮልን ውሃን አገኘን አላቸው። በአንዲት ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስን የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት ኔ የሆን አለው። በሰይፍ የገደለ በሰይፍ ይገደል ይገደል ዘንድ አለው የሚል ጽሁፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሸሽ አላቸው። እነርሱም አባታችን አንተ አትሸሽምን? አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት እኖር ያለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር ሰባት መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርን መልአክ አየ። በእጁ ማክሊል ነበር እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትንም አክሊል ተቀበለ። ወንድሞች ወይ ከሃዲና፣ ነፍሰ ገዳይ፣ ቀማኛና ዘማዊ የነበረውን ለወጣ ለውጣ ደግ አባት መምህር ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ስርዓትን የሰራ ካህን እንዳደረገችው፣ በሁሉም አብያተ ክርስቲያን ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ስጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም፣ ሰኔ 25 በዚች ቀን ከሰባ ሁለቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህን ይቅርታዎ ቸርነቱ ለዘላለም በሆነ ልወላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ነው። በዚያ ኖራት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ታምራትን እያደረገ በዳሞት አውራጃ በሚገኘው ዝባፈተን በሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨትና የድንጋይ ጣዖት አገኘ። በዚያ አጋንንት እያነጋገሯቸው ሰዎች ደም እያፈሰሱ ይሰውሯቸው ነበር። ብፁዕ አባታችን ተክለ ሃይማኖትም እሊህን ጣዖታቶች አይቶ ከወንበራቸው ገለባበጣቸው በድንጋያ ቀጥቅጦ ከቦታው አጠፋቸው። በማግስቱም የሀገር ሽማግሌዎች ሁሉ ለጣዖቱም ይሰግዱ ዘንድ ተሰብስበው ቢመጡ ከምድር ላይ ወድቀውና ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻቸው ምን አገ ጣዖቶቻችን ምን አገኛቸው ማለት ሰባበራቸው ተባበሩ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትም በጌታ በኢየሱስ ክርስቶስ ኃይል እኔ ሰባበርኳቸው። እሊህ ከኔ እጅ ራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላል? ይሰጣቸዋል ትንፋሽ የሌላቸው እልይ ድንጋዮች ምን ያደርጉላቸዋል? አላቸው። ሰዎቹም ትኩር ብለው ተመለከቱትና ከየት መጥተሃል? አሉት። ብፁዕ አባታችን አቡነ ተክለሃይማኖትም እኔስ የምታስቡት ጣዖትና የጣዖቱን ቤት አፈርስ ዘንድ በጌታ በኢየሱስ ክርስቶስ ታዝዤ ከሀገሬ መጥቻለሁና አላቸው። እነርሱም እንግዲህ ጌታ ክርስቶስ ከላከህ ከእጃችን ሲያድንህና ያለን ብለው አሰሩት። ከእነርሱም አንዱ የዳሞት ገዥ የሚሆን ቀፈረ ውድም የሚባል ሰው ወስደው ለዚህ አገረገዥ ጋኔን የሚጥለው ልጅ ነበርና አባታችን ተክለሃይማኖት ባየው ጊዜ ጋኔኑ በሰው ሁሉ ፊት ጣለው። በዚያም የነበሩ ሰዎች ደነገጡ። ጋኔኑ አንተ ፍሳ ሲሆን እኔ ከአንተ ምን አለኝ እያለ ጮኸ። አዲስ ስምህንም በመጥራት አይቻለሁና መከራም ታጸናቢ ዘንድ ከዚህ ምን አመጣህ? ቀድሞ የሸዋ አውራጃ ሁሉ የተላኩ አይበቃ ምን በሄድኩበት ሁሉ እየተከተልክ ከሀገሩ አስወጥ ተሰደድከኝን ዛሬ ደግሞ ከዚህ መጣ እያለ ጮኸ። በአንድ ሀገር የምታርፍ አንተ ክፉ ሰው ከአንተ ወደ የት ሸሸቻ መልጣለሁ። ወዮልኝ እኔና አንተ እስክትሞት ስንዋጋ ደስታ እንኖራለን። ይልቁንም ካላረፍክበት በሞቶሎሚ ልብ አድሬ ወደ ገደል ይጥለህና ትሞታለህ፣ እኔም በዚያ ጊዜ ከአንተ አርፋለሁ አለው። አገረ ገዥም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይና የምድር ፈጣሪ አንተነህን አለው። ብፁዕ አባታችን ተክለሃይማኖትም መለሰ እርሱ አይደለሁም እኔ የማመልከው የእርሱ ባህሪያ ነኝ እንጂ አለው። ያ አገረ ገዥም አባቴ ሆይ አምላክ የሚባለው ማን ነው? ሕይወት የሚገኝበት ንገረኝ፣ ልጄን አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለሃይማኖት ልጅህን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን? አለው መኮንኑ አዎ ፈጽም ያምናለሁ ሲል መለሰ። በዚህም ጊዜ ብፁዕ አባታችን አቡነ ተክለሃይማኖት አንተ እርኩስ ሰይጣን፣ በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና አውጣ ብሎ እጁን አንስቶ በህዝቡ ፊት ላይ አማተበበት። ወዲያውኑ ጋንኑ ግመድ ዝንጀሮ መስሎ እኔ ወጣለሁ፣ አትንካኝ፣ በእጅ ባለ እሳት አታቃጥለኝ በማለት እየጮኸ ከልጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዥውን በፍጹም ደስታ ከቤተሰቦቹ ከሀገሩ ሰዎች ጋር በብዙ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያውኑ ዕለት ሁሉ በአብ በወልድ በመንፈስ ቅዱስም አጠመቃቸውና አገረ ገዥውን ስሙን ገብረ ውሃል ብለው ሰየሙት። ሚስቱም ወለተ ውሃድ ልጁም ተክለ ዋህድ በማለት ሰየሟቸው። ቅጣዎች አሉነቱ ለዘላለም በሆነ የተደርብን የጻድቁ የአባታችን የአቡነ ተክለ ሃይማኖት አማላጅነት አይለየን። አሜን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 አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉም ተለይተሽ አንቺ የተባረክሽነች ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሎል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኙልን ኃጢአታችን ያስተሰርይልን ዘንድ ዛሬም ዘወትር እስከ ዘላለሙ አሜን።